ነቢዩላህ አዩብ እንግዲህ ሰባ ዓመት ህዝቦቹ ላይ ነቢይ ተደርጎ ከተላከ ከሰባ ዓመት ቆይታው በኋላ የምታውቁት ጥሪ እያደረገ ተውሂድን እያስተማረ እስልምና ሃይማኖትን በደንብ አድርጎ እየሰበከ የቆየው ነቢይ ከሰባ ዓመት በኋላ ለ18 ዓመት ታሞ ተኝቶ ነበረ። በዛ ቆይታ ውስጥ በርክት ያሉ ከሙፈስሮችን እብኑ አባስን ጨምሮ የሚያነሱት የህመሙን ጥግ ማለት ነው፣ የህመሙን ክብደት የሚያነሳ የሚያሳይ ብዙ አይነት ነገሮችን ይናገራሉ። የምታውቁት ነው። ቁርአን ላይ ግን የሰፈረው አንድ የሱን መከራውን ብቻ የሚገልጽና መፍትሄውን የሚያሳይ ነው። ወአዩበ ኢዝናዳ ረበሁ ረቢ፣ ስብሓነላህ፣ አዩብን እስኪ ያስታውስ። ኢዝናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰን የሩ እኔ ችግር ነክቶኛል አለ። ሹፍ አደቡን የነብዩላህ አዩብ አላህን አሳመምከኝ ማለት አልፈለግም። ለ18 አመት ነው የተኛው ይሄ ሰው። ለ18 አመት ሲተኛ በዛ ቆይታ ውስጥ ይህ ነብይ በዛ የመከራ ቆይታ ውስጥ ያሳለፈውን መከራ ሲያሳዩ ቀደም ሲል ያነሳውላቸው ሰዎች ሲያነሱ ቁራን ላይ ባይጠቀስም 18 ዓመት ደም የሚፈሰው መግል የሚሰውነቱ የሚመግል ነፍሳቶች ሰውነቱ ላይ በምላሱ ድረስ የሚወጡ ሰዎች ሁሉ ያደሙበት ሚስቱን እንኳን ሳትቀር። እንድትርቀው ይቺ እኮ እንግዲህ የማህበራዊ ጉዳይም የኢኮኖሚ ጉዳይም በቃ በበሽታው የተነሳ መጀመሪያም ስለማይወዱት ነብይ ስለነበር እንደው በጣም አገልለውት ነበረ። ሚስቱ ነበረች እንደው እዚህም እዛም እያለች የሆነ ነገር እያመጣች የተቀጠረች ሰራተኛ የሆነች ምንም እያለች ያመጣች ታጎርሶ ነበረ በተኛበት። ነገር ግን በዛ ቆይታ ውስጥ ሚስቱም ታወቀባትና የእሱ ሚስት መሆኗ ታወቀባትና እቺ እኮ የዛ ሰውዬ ሚስት ናት ተባለችና

እኮ ታዲያ ሰባ ዓመት አኖረኝ ሲያበቃ 18 ዓመት ቢያሳምመኝ ያንን ሰባ ዓመት ልረሳው ነው ወይ ይላል። ሁላችሁም እዚህ መሰሙኝ። ምናልባት ሆስፒታል ሆናችሁ መሰሙኝ ትኖሩ ይሆናል ወይም መሰር ቤት ወይም አልጋ ላይ ሆናችሁ ወይም ታማችሁ አያችሁ። 18 ዓመት ተኝቶ ትዝ የሚለው ያሳለፈው የ18 ዓመት የእመምና የስቆቃው ዘመን ሳይሆን ያሳለፈው የጥሩ ጊዜ ማለት ነው። የሰባ ዓመቱ ስብሐነላህ ያንን ስላኖረኝ ጌታዬ በጤና በሰላም ጥሩ አድርጎ ስላኖረኝ በዚች 18 ዓመት ህመም የተነሳ ልውቅሶ አልፈልግም። ውስጤ ላይ ስለ ጌታ ያለኝ አመለካከት ብታይ ኖሮ በጣም ከዚህ የበለጠ እዚህ ውስጥ መሆኝ ትቀናብኝ ነበር ይለዋል፣ እብሊስን ማለት ነው አለ ላዕነቱላህ። ከዚያ ነቢዩላህ አዩብ ባለቤቱ በዛን ሰዓት ይላል ምናለ ባለቤቱንም ከሱ እንደለዩዋትና ብቻውን እንደቀረ ሲያውቅ፣ በሌላ ተፍሲር ደግሞ ሁለት ሰዎች አይተውት

ወአንተ አለው ደግሞ እንዲታዘንለት ፈለገዋል። አርሐሙ ራሒሚን እኔ ችግር ከደረሰብኝ፣ አንተ ደግሞ የአዛኞች ሁሉ አዛኝ እዘንልኝ ማለት ነው። ከዛ በኋላ አላ ስብሓነሁ ወተዓላ ፈስተጀብና ለሁ ወነጀናሁ እሱን ተቀበልነውና ካለበት መከራ አወጣነው ይላል። ከዛ በኋላ ምን እንደሆነ ልንገራችሁ። ያንን ህመሙን አላ ስብሓነሁ ወተዓላ ይህንን የደረሰበትን ችግር ሊያወጣው እርኩድ ብርጅሊከ፣ ሱረቱ ሳፋት ላይ ባለው እርኩድ ብርጅሊከ፣ በእግርህ መሬቱን ምታው፣ በእግርህ መሬቱን ምታው። ከዛ በኋላ ሀዛ ሙቅተሰሉን ባሪዱን ወሸራብ፣ ከውስጥ ላይ ቀዝቃዛ የሆነ ውሃና ጥሩ የሆነ መጠጥ ይወጣለ አለብሎታል። ልክ እንደመታው ውሃ ወጣለት ይላል። በነገራችን ላይ በምት የፈለቁ ውሃዎች ሶስት ቦታ ላይ አሉ። አንደኛ ነቢዩላህ አዩብ ነው፣ ሁለተኛ ደግሞ ሙሳ ነው፣ ሶስተኛ ደግሞ ጅብሪል በክንፉ ዘምዘምን ያፈለቀበት ለነቢዩ ላ እስማኤል ማለት ነው። እነዚህ ሶስት ናቸው። አንዱ ነቢዩ ላ አዩብ ነው። መሬቱን መታ አድርጎት ውሃ ወጣለት። ያንን ውሃ ጠጥቶት የታጠበበት እንዳለ ልብሱን አውልቆ ይላል አንድ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ያነሱት ሐዲስ አለ። በዛ ሁኔታ ውስጡ ነው። ልክ እንደተሻለው ልብሱን አውልቆ የታጠበ እንዳለ ከሰማይ ላይ እንትኖች ወርቆች፣ አንበጣ አንበጣ የሚመስሉ እንደ አንበጣ የበዙ ወርቆች ዱብ ዱብ ሲሉለት በዛ ቦታ ላይ ባስቀመጠው ልብሱ

ወዲያው ታሪክ ተቀየረ። ወዲያው ነቢዩላህ አዩብም አመለካከት ወዲያው ተቀየረ። እዛው እኮ ተሽሎት እየታጠበ ባለበት ቦታ ነው፣ እንዲሻለው እየታከመ ባለበት ቦታ ላይ አላህ ሱብሐነሁ ወተዓላ ወርቅ አዘነበለት። ስለዚህ ነቢዩላህ አዩብ 18 ዓመት አልጋ ላይ ተኝተዋል። 18 ዓመት ተንከራተዋል፣ ተሰቃይተዋል። እዛ ውስጥ መሆን አላህን ሱብሐነሁ ወተዓላ በአሁኑ መልኩ ነው ሲለመነው የነበረው። መከራ ውስጥ ያለን ሰዎች እንደዚህ ያሉ ሰዎችን እናስታወሳቸውና እንደነዚህ ያሉ ነቢያቶችን እያስታወስን ወደዛ